ባንኩም ባንኩም የኔ ነው በማለት አማራን እንኳን ትጥቁን ቀበቶን አስፈተዋለሁ ብሎ እየዘለለ የገባው የአገዛዙ ኃይል ክፉኛ ተመትቷል። ተጠናክሮ በቀጠለው የፋኖ ዘመቻ አንድነት አሳመነው ክፍለ ጦር ትልቅ ጀብድ በመፈጸሙ ድል ተጎናጸፈ። በሌላ በኩል መላው ኢትዮጵያውያንን የሁላችን የሚሏት የኦሮሞ ኤሊትና ባለስልጣናት ደግሞ ኬንያ የሚሏት አዲስ አበባ የፋኖ ሙሽራዋን ልትቀበል ሽር ጉድ እያለች ትገኛለች። በትናንትና ሁለቱም ፋኖ ገባ በሚል ያገዛዙ አለ የለም የተባለ መሳሪያ ሁሉ ከተማዋ ልዩ ልዩ መንገዶች ዘግቶ ተጨናንቋል። የበዮች አለመስማማት ለተበዮች ይበጃል። በአድማ ብተና አባላትና መራሮ ተጫዋቾች መካከል አለመግባባት ተፈጠረ። እርስ በርስ ቃታ ሲሳሳቡ መዋላቸው ተነግሯል። በሌላ በኩል ደግሞ ቀደምቷ የምስራቅ ጎጃም ዞን ዋና ከተማ ጎጃም ደብረ ማርቆስ ከተማ በአማራ ፋኖ በጎጃም ተከበበች። የሀገር እንዳር ድንበር ለጠላት አሳልፎ ሰጥቶ ከተማ ለከተማ በጦር መሳሪያ እያስፈራራ ሴት የሚደፍር መከላከያ ዛሬ ኢትዮጵያን አዋርዷል። የሱዳን ጦር የሀገራችን ሉዓላዊነት ድንበር ጥሶ በጋምቤላ ክልል አንድ ወረዳ መቆጣጠሩን ቅድም ያሳወቅን ሲሆን ዛሬ ደግሞ ይኸው የደቡብ ሱዳን ታጣቂ ቡድን በጋምቤላ ክልል የላሬ ወረዳ አስተዳዳሪ ተኩሶ ማቁሰሉንና ቤቶችን ማቃጠሉ እንዲሁም በርካታ ሰብዓዊ ጉዳት ማድረሱ ተነግሯል። በመረጃችን ይዘነዋል፣ ታደምጡታላችሁ። የአማራ ፋኖ በጎጃም በዘመቻ አንድነት ዛሬ ወራሪው ጠላት ላይ ሰብዓዊ እና ቋዊ ኪሳራ ድርሷል። በስፋት እንመለከተዋለን አያሌዎች ያለቁበት ሰውና ህልም ገላና ክብር በአንድ ላይ ያሞራራት የሆኑበት የኢትዮ ኤርትራ ግጭት የማይቀር ይመስላል። ከሳምንታት በፊት ሁሉን አቅም ያለው ዜጋ ወደ ጦር ካምፕ እንዲገባ ያዘዘችው ኤርትራ ተማሪዎቿን ወታደራዊ ምሽጎችን አስጎበኘች። ሰላም ጤና ይስጥልን፣ የተወደዳችሁ የቻናላችን አድማጭ ተመልካቾቻችን፣ በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያልን አሁን ለሰዓቱ መደመጥ ያለባቸው አጫጭርና ወቅታዊ መረጃዎችን ይዘላችሁ ቀርበናል። ከዝግጅታችን ፍጻሜ ድረስ አብራችን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታንኩም ባንኩም የኔ ነው በማለት አማራንን እንኳን ትጥቁን ቀበቶን አስፈተዋል ብሎ እየዘለለ የገባው የአገዛዙ ኃይል ክፉኛ ተመትቷል። ተጠናክሮ በቀጠለው የፋኖ ዘመቻ አንድነት አሳምነው ክፍለ ጦር ታላቁ ዳዊት በመፈጸሙ ድል ተጎናጸፈ። የአማራ ፋኖ በወሎ ቤት አማራ፣ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦሩ ሁለተኛ ሻለቃ ትናንትና ሚያዝያ 23/2017 ዓ.ም በላፍቶ ወረዳ ሀራ ከተማ አካባቢ ልዩ ስሙ ላስቴ በቢትሞ በር ረሽን አጅበው ይንቀሳቀሱ የነበረ ሆዳደር ሚኒሻዎች ላይ በፈጸሙት የደፈጣ ጥቃት 11 በመደምሰስ እና ቀሪውን በማቁሰል ታላቅ ድል ተጎናጽፈዋል። ጠላት ይህንን የበጋ ወራት በምድርም በሰማይም ብለውን ፋኖን ማዳከም አለብን ካልሆነ ግን ወደ ውጊያ ክረምት ከወሰድ ነው ይደመስሱናል፣ በማለት ግምገማ እውር ድንብሩን በመሄድ ለብ ለብ ብሎ ሰልጥኖ የወጣ በርካታ ሰራዊትን በደፈጣ ያስጨረሰው ይገኛል። ለዚህም በጥይት ብቻ ሳይሆን ገደል ገብቶ እያለቀ እንደሆነ የሰሞኑን የወልዲያ ዙሪያ ውጊያ ይመሰክራል። በብልጽግና ካድሬ ፕሮፓጋንዳ እና ለሆዱ ሲል ከትዳሩና ከግብርና ሙያው እየተነቀለ እየመጣ እየተማገደ እያለቀ ላለው ባንዳም ያለምንም መሰላቸት በፍጹም ትግስት ይደረግ የነበረውን ሰላማዊ ጥሪ አሁንም እንደጠበቀ ሲሆን ይህንን ተላልፎ ወገ ላይ የሚደረገውን ዘር ማጥፋት ተባባሪ፣ ተሳታፊ ሆኖ የተገኘውን ግን ዛሬም ቀዳሚው ጥቃት ኢላማችን ሆኖም እንደሚቀጥል ለማሳሰብ እንወዳለን። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሕልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል። በሌላ በኩል መላው ኢትዮጵያውያን የሁላችን የሚሏት የኦሮሞ ኤሊት እና ባለስልጣናት ደግሞ ኬንያ የሚሏት አዲስ አበባ የፋኖ ሙሽራዋን ልትቀበል ሽር ጉድ እያለች ትገኛለች። በትናንትናው ዕለት ፋኖ ገባ በሚል ያገዛዙ አለ የለም የተባለ መሳሪያ ሁሉ የከተማዋን ልዩ ልዩ መንገድ ዘግቶ ተጨንቋል። በትናንትናው ዕለት ከምሽቱ 3 ሰዓት ከ35 ላይ አዲስ አበባ ኤርፖርት አይ ቲቪ መግቢያ፣ ቪአይፒ መግቢያ እና አካባቢው በጣም ከፍተኛ ጦር አካባቢ በታጣቂዎች ተሞልቶ ነበር። የያዙት መሳሪያ የጎማ ታንክ፣ ብረት ለበስ ታንኮች፣ ዲሽቃ የተጠመዱ ፓትሮሎች፣ እግረኛ መንግ ወታደሮች በብዛት ነበሩ። ከታቦት ማደሪያው አዲስ እስከ ተሰራው ድልድይ ድረስ ግጥም ብሏል። ምን እንደተፈጠረ ለማወቅ አነፍንፈውና የመረጃ ምንጫችን ተልዕኮ የሰጠን ሲሆን በተገኘው መረጃ መሰረት በጣም እንደሚያስፈራ መንገድ ልዩ ልዩ ቦታዎች በከባድ መሳሪያና በሰራዊት ያጠለቀለቁት ፋኖ በአዲስ አበባ ታይቷል የሚል መረጃ ሰምተው መሆኑ ተሰምቷል። የብርሃኑ ጁላን ሁለት ሺህ ካሬ ሜትር ላይ ያረፈ ቤትን በሪፐብሊካን ጋርድ ብቻ እንዲጠበቅ የተለያዩ ከባድ መሳሪያዎችም እንዲጠመዱ ያዘዘው አገዛዙ በጣም ከመጨነቃቸው የተነሳ ለወትሮ የፌዴራል ተቋማትን የሚጠብቀው ፌዴራል ፖሊስ በልዩ ኮማንዶ መተካታቸውን ይታወሳል። አዳነች አቤ እና ብርሃኑ ጁላ ወደ ቢሾፍቱ በፈረጠጡበት ምሽት ፋኖ በቆየው ሆኖ ሲያስጨንቃቸው አምሽቷል። የበይዎች አለመስማማት ለተበዎች ይበጃል። በአድማ ብተን አባላትና አመራሮች መካከል አለመግባባት ተፈጠረ። እርስ በርስ ቃታ ሲሳሳቡ መዋላቸው ተነግሯል። የአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር አስር አለቃ ኤፍሬም አጥና ጣናፉ ብርጌድ በሚሰራው ኦፕሬሽን በተደጋጋሚ ተቀጥቅቶ ተስፋ የቆረጠው የአድማ ብተና ሰራዊት ከአዲስ ቅዳም ከተማ እንዲያስወጡት ጥያቄ ማቅረቡን ተከትሎ በአባላቱና በአመራሮቹ መካከል ከፍተኛ ለመግባት ተፈጥሯል። ጥያቄው የተነሳው በዛሬው ቀን ማለትም በ2308 2017 ዓ.ም አዳይታና ዝምባይታ በተባሉ ሁለት ግንባሮች ተቀጥቅቶ ከ15 በላይ ጓዶችን ተሰናብቶ ብዛት ያለው ቁስለኛ ጓዱን ተሸክሞ ወደ አዲስ ቅዳም ከፈረጠጠ በኋላ ነው። ብርጌዳችን የአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ከዚህ ፊልም ቀደም ከእናንተ ተለይተው ከእኛ ጋር በመቀላቀል ወደ እውነተኛ የትግል መስመር ገብተው ጸረ አማራውን አሸባሪ ብልጽግና ቡድን እየታገሉ እንደሚገኙት ፋኖ ጓዶቻችሁን ሁሉ እናንተ ጊዜውን ሳይረፍድ የዚህ ጸረ ፍጥረት ፋሽስታዊ የአብይ አህመድ ስርዓት እየራሳችሁን አላቃችሁ ፋኖን መቀላቀል በተባበረ ክንድ ወገኖቻችሁን ከጨርሶ ማጥፋት እንታደግ ሲል አማራዊ ጥሪን ያቀርባል። የአማራ አንገቱ አንድ ነው። መረጃው ፋኖ ተሻገር አደመ፣ ከአስር አለቃ የፍሬም አጥናፉ ብርጌድ ህዝብ ግንኙነት ነው። በሌላ በኩል ደግሞ ቀደምቷ ጎጃም ደብረ ማርቆስ ከተማ በአማራ ፋኖ በጎጃም ተከበበች። በአማራ ፋኖ በጎጃም ስር የሚገኘው የበረሃኛው ጅብራ ብርጌድ በአካባቢው ከሚገኙ ሎሌዎች የፋኖ አደረጃጀቱ ጋር በመሆን የምስራቅ ጎጃም ዞን መቀመጫ የሆነችውን ደብረ ማርቆስ ከተማን ከበባ ውስጥ ማስገባቱን ተነግሯል። ጎጃም ደብረ ማርቆስ የአገዛዙ ባለስልጣናት ከፍተኛ ዝርፊያ የሚፈጸሙበት፣ ሰብዓዊ ቀውስ የሚፈጥሩባት እና ከወጣት እስከ ሽማግሌ በባንዳነት የሚያገለግሉባት ከተማ የሆነች መውጣቷን በቅርቡ የሚወጡ መረጃዎች ያሳያሉ። ለመረጃ ምንጫችን ዘገባ ከሆነ በዚህ ከተማ ከዞን እስከ ከተማ ያሉ አመራሮች በከፍተኛ ዝርፊያ ላይ ተጠምደዋል። ህዝቡን ክፍኛ እያስመረሩት ነው ተብሏል። የአማራ ፋኖ በጎጃም ደብረ ማርቆስ ከተማ በመግባት ለበርካታ ጊዜ የተሳካ ኦፕሬሽን የሰራ ሲሆን ታሪክ ራሱን ይደግም ዘንድ ዛሬም ከተማዋን በተሳለጠና በተጠና መንገድ ከበባ ውስጥ ማስገባቱ ተነግሯል። ይህንን መሰል ኦፕሬሽን በምንሰራበት ጊዜ ሁሌም ከመረጃ እስከ ሎጂስቲክና ውጊያ ድረስ ህዝቡ ያግዘናል። ከህብረተሰቡ ጋር ተባብረን ነው የምንሰራው ያለው ፋኖ አሁንም ይህንን ተግባሩን ሰውን እንደሚደግም አንጠራጠርም ብሏል። የአማራ ፋኖ በጎጃም በዘመቻ አንድነት ዛሬ በወራሪው ጠላት ላይ ሰብአዊ እና ቁሳዊ ኪሳራ አድርሷል። በዚህም ዛሬ በ2017 ዓ ም አምስተኛ ክፍለ ጦር ወንበርማ ብርጌድ በሻለቃ አብራሮ እየተመራ ከሌሊት 12 ሰዓት ጀምሮ ሽንዲ ከተማ በመግባት ጠላትን በቦምብ እጭድ አድርገው በጨበጣ ውጊያ እስከ ረፋዱ ሰሳ ከአስከሬን ክምር ከምረው ለቀው ወጥተዋል። በቁጥር ያልታወቀሙት ቁስለኛ፣ የነፍስ ወከፍ መሳሪያ ምርኮ፣ ብዙ ተተኳሽ ገቢ ተደርጓል። ሁለተኛ በዛሬ ዕለት አዴት ከተማ ላይ ይደረግ የነበረው የብልጽግና ስብሰባ ተናዳፊዎቹ የሻለቃ ሞታ ያዛቸው ብርጌድ አባላት ተኩስ በመክፈት የአብይን ተላላኪዎች ወደ መደበቂያ ጎሪያቸው እንዲገቡ አድርገው በትነውታል። ሶስተኛ ጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀምበር ብርጌድ አንደኛ በመብረቅ ሻለቃ ከዳንግላ አዲስ ቅዳም በፓትሮል ሲጓዝ የነበረውን ጠላት ጎንድሪ ላይ ሙሉ በሙሉ የተደመሰሰ ሲሆን ከ15 በላይ ጠላት ወደ ላይኛው ተሸኝቶ በዘሪሁን 13 ታርጌት ተደርጎ ጠላት ዶጋ አመድ ሆኗል። አራተኛ ጃዊ መተከል ክፍለ ጦር የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር የአብይን ወንበር ወይም ስልጣን አስጠባቂ የሽፍታ ሰራዊት ስቦ በመምታት ታሪክ መስራት ችሏል። የጠላት ኃይል ከጃዊ ደረቅ ወንዝ ድረስ እንዲገባ ከተፈቀደለት በኋላ የበረሃው መብረቅ ጥበበኛው የአማራ ፋኖ በጎጃም አራተኛ ክፍለ ጦር በጥምረት ጠላት ከበባው ውስጥ በማስገባት ከመሸገበት የቀበሮ ጉድጓድ እንዲወጣ በማድረግ እግሬ አውጪ ብሎ መፈርጠጡ ሲጀመር ነበልባሎቹ የነጋሽ ብርጌድ አባላት ደፈጣ በመ ከመያዝ ከ14 በላይ ጠላቱ ኃይል ሲደመስሱ በርካቶችን ቁስለኛ ማድረግ ተችሏል። እንዲሁም የወገን ጦር መንፈስ በሚመስል መልኩ ደፈጣ በመያዝ ከአካባቢ ሙሉ በሙሉ እየጠፋ በመመሳሰል በማዘናጋት በመኪና እንዲሄድ ከተደረገ በኋላ በአንድ ቲም የሰው ኃይል አንድ አይሱዙ ጠላት ከዋይታ ከተባለ ቦታ ላይ ድባቅ ተመትቷል። ቀንጌታ ዮፍታዬ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ በትናንትናው ዕለት ደብረ ኤልያስ ከተማ በመግባት ጠላትን እያይቀጡ ቅጣት ሲቀጡት ውለዋል። በዚህ ውጊያ ጠላትን ወደምሰስና ማቁሰል ተችሏል። ጠላት ድንገት በደረሰበት ተኩስ ሲያደርስ ያላ ሰው ኪሳራ ያልደረሰበት ሬሳ ሲጎተታም አምሽቷል። የአማራ ፋኖ በጎጃም በሳሙኤል አወቀ ክፍለጦር አረንዛው ጎንቻ ብርጌድ በቀን 24082017 ጠላት ከጉንደ ወይን እስከ እና ከነፍሴ ቆል ከተውጣጣ ኃይል አርብ ገበያ ወይም ጌቴ ሰማን ከምትባል ቦታ አፈና ለማድረግ ሲሞክር አረንዛው ጎንቻ ብርጌድ ቀድመው ደፈጣ በመያዝ 13 የተደመሰሰ አምስት ቁስለኛ አድርገውታል። ከተደመሰሱት መካከል ሻለቃ ምክትል ምክትልና የኦፕሬሽን መምሪያ ኃላፊ ይገኙበታል። ር ድንበር ለጠላት አሳልፎ ሰጥቶ ከተማ ለከተማ በጦር መሳሪያ እያስፈራራ ሴት የሚደፍር መከላከያ ዛሬ ኢትዮጵያን አዋርዷል። የሱዳን ጦር የሀገራችን ሉዓላዊነት ድንበር ጥሶ በጋምቤላ ክልል አንድ ወረዳ መቆጣጠር ቅድም ያሳውቅን ሲሆን ዛሬ ደግሞ ይኸው የደቡብ ሱዳን ታጣቂ ቡድን በጋምቤላ ክልል የላሬ ወረዳ አስተዳዳሪን ተኩሶ ማቁሰሉን እና ቤቶችን ማቃጠሉ እንዲሁም በርካታ ሰብዓዊ ጉዳት ማድረሱን ተነግሯል። ፊልድ ማርሻል ብርሃኑ ጁላ፣ አበባው ታደሰ በውስኪ ተራጩ ራሳቸውን አንድ ጊዜ በምርጫ እንዳሸነፈ ባለስልጣን፣ ሌላ ጊዜ ደግሞ ሰርቶ ጥሮ ግሮ ነግዶ ሀብት እንዳከማቸ ባለጸጋ የቆጠሩ ቆንጆ አርቲስት ማናት ቲክቶከሯ ጥሯት እያሉ ባሉበት ሰዓት ላይ የኢትዮጵያ ሉዓላዊት ተደፍሯል። እነሱና የሚመሯቸው የጥምር ጦር አባላት ተበዮች እንደ እብድ ውሻ ከተማ ለከተማ እየዞሩ ሴት ይደፍራሉ። የደቡብ ሱዳን ታጣቂ ቡድን ደግሞ የኢትዮጵያን ዳር ድንበር ጥሶ ደፍሮ ገብቷል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢ መቆጣጠራቸውንና የወረዳ አስተዳዳሪው ማቁሰላቸውን ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላይ ላሬ ወረዳ ውስጥ የሚገኝ ቢልከን የተባለ አካባቢ ሰዎች መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪ ማቁሰላቸውን ምንጮቻችን ለቢሲ ተናግረዋል። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹ ተገልጿል። የኢትዮጵያ ጎረቤት ሀገር ቡድን ደቡብ ሱዳን ከምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ከረው ሚያዝያ 22 2017 ዓ ም ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያ ድንበር አቋርጠው የገቡት የደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝብ ህዝቦች ነጻነት እንቅስቃሴ ተቃዋሚ ታጣቂዎች ናቸው። ታጣቂዎቹ የገቡበት የነዋሪ ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጭ ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎች ድንበሩን አቋርጠው የገቡት ታኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለ ወደ እኛ ድንበር ነው የገቡት። እስከ ትናንትም ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት። የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ድረስ እየገቡ እንደሆነ መረጃ እንዳላቸው አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶች ማቃጠላቸውን ተናግረዋል። የታጣቂዎቹን እንቅስቃሴ ተከትሎ ህዝቡ ለማረጋጋትና ድንበሩ ለመመከት ወደ አካባቢው የተጓዙት የላሪ ወረዳን ዋና አስተዳዳሪ አቶ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉ ምንጫችን ገልጿል። የጋምቤላ ክልል ፖሊስ ኮሚሽን በወጣው መረጃ የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 2017 ዓ ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጠዋል። የወረዳው አስተዳዳሪ ጨምሮ የመንግስት ከአካላት በአካባቢው የተገኙት ደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኝ ፖጋግ ቀበሌ ኩብሪ በሊ ቢልከን ተብሎ ወደሚጠራው አካባቢ የተዛመተ መሆኑን ለማጣራት እንደነበር ገልጿል። ኤርትራ ተማሪዎቿን ወታደራዊ ምሽጎችን አስጎበኘች። በአሰብ ከተማ በወልደአብ ወልደማርያም ሁለተኛ ደረጃ ትምህርት ቤት የሚማሩ ከ600 በላይ ተማሪዎች በኢትዮ ኤርትራ ድንበር አቅራቢያ የሚገኘውን የጦር ግንባር ምሽግን ጎብኝተዋል። ምሽጉን በኢትዮ ኤርትራ ጦርነት ወቅት ከፍተኛ ውጊያ የተካሄደበት የቡሬ የጦር ግንባር ነው። በዚህ በቡሬ ግንባር እንደ ኤሮፒያን አቆጣጠር ከሰኔ 3 እስከ ሰኔ 12 2000 ኢትዮጵያ የአሰብን ወደብ ከተማ ለመቆጣጠር በተደረገ ከባድ ውጊያ ከኢትዮጵያ በኩል አራት ነጥብ ሁለት ወታደሮች እንደሞቱ ሰባት መቶ አንድ መቶ አስር ሺህ እንደቆሰሉ፣ ሰባት ታንኮች እንደወደሙ ይነገራል። ትራምፕ የዋይት ሃውስ የብሔራዊ ደህንነት አማካሪን ከኃላፊነት አነሱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋይት ሃውስ የብሔራዊ ደህንነት አማካሪ የነበሩትን ማይክ ወልዝ ከኃላፊነት ማንሳታቸው ተገለጸ። ዶናልድ ትራምፕ የብሔራዊ ደህንነት አማካሪያቸው ማይክ ዋልትዝ ከኃላፊነታቸው በማንሳት የውጭ ጉዳይ ሚኒስትር የሆኑትን ማርኮ ሩቢዮ በጊዜያዊነት ቦታው ላይ ሾሟቸዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰ ያሰፈሩት ጽሑፍ ይክ ይህ ዋልትዝ ማይክ ዋልትዝ በቀጣይ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር እንዲሆኑ እጩ መደረጋቸውን ገልጸዋል። የአምሳ 51 ዓመቱ የቀድሞ የሪፐብሊካን የህግ ባለሙያ ዋልትዝ በእንዝላልነት መረጃ ሾልኮ እንደወጣ አድርገዋል በሚል ከፍተኛ ትችት ገጥሟቸው እንደነበር ነው የተገለጸው። ሄንሪ ኪሲንገር በ19 ሰባዎቹ የውጭ ጉዳይ ሚኒስቴርና የብሔራዊ ደህንነት አማካሪ ሆነው ከሰሩ በኋላ ሁለቱን ኃላፊነት አንድ ሰው ሲይዝ ማርኮ ሪቢዮ የመጀመሪያው መሆናቸውን ሮይተርስ ዘግቧል። አዳዲስና ለትኩስ መረጃዎች ቻናላችንን ሰብስክራይብ